ጆሪ ፍት መሆን ማትፈልጊው ምንድነው? አስተማሪ አስተማሪ መሆን ማትፈልጊው ነገር እ መምህር መምህር መሆን አትፈልጊ እንግዲህ እንደሰማችሁት ነው አንድ ሰው 50 አመት ሙሉ ያገለገለበት እንዴት በባዶ እጆቹ አጭብጭበ ይገባል ማይክል ጃክሰን እኮ ሙቶ እኮ ለቤተሰቦች ሚሊዮን ዶላር ያስገባል በየ አመት ጀግና ያላከበረች አገር ማህፀኖ ይደረ በርቅ ሊጨርሱት ነው የቀነኔን ጉዳይ ተብሎ የቀነኔ አዱኛ አባት መልዕክት አስተላልፈዋል ስለዚህ ምናላችሁ ዛሬ በነፃነት ወርቅነህ አነጋጋሪ ጥያቄ፣ እንዲሁም ደግሞ የአዶናይ መነጋገሪያ ጉዳይ፣ የቅነኒ አባት አስቸኳይ መልእክት፣ እነዚህን ና ሌሎች መረጃዎችን እየላችሁ ብቅ ብያለሁ። እናንተ እንደ መረጃም እንደ አዝናኝ ቁም ነገርም ታገኙበታላችሁ። ያልኳቸውን ቪዲዮች ከዛም ከዚህም ሰብሰብ አድርጌላችሁ ይህ ብቅ ብያለሁኝ። ከእናንተ የሚጠበቀው ቪዲዮችን እስከ መጨረሻ ድረስ መመልከት ና ሀሳባችሁ ኮሜንት ላይ ማስፈር ነው። አዲስ የሆናችሁ ሰብስክራይብ ነበር፣ ቤተሰቦቻችን ላይክ በማድረግ ቪዲዮ እንድትጀምሩ ትጋብዛላችሁ። አብራችሁን ቆዩ እስከ መጨረሻው ድረስ ሁሉንም ቪዲዮዎች አብረን እንመለከታለን። መልካም ቆይታ። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነገራችሁ እፈልጋለሁ። የቀን በቀን ውሎዬ ብታቁት፣ ላይክ ሆነስትሊ የቀን በቀን ውሎዬ ብታቁትና ብትረዱኝ እላለሁ። አንዳንድ ሰው መረዳትም አይፈልግም። ዩ ነው ይሁን። እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ ላይክ ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም። እውነት ለመናገር ምንም፣ ለምንድን ነው ኤኒዌይስ። ጉረኝነት ከመሰላችሁ እንግዲህ ያው የናንተ መነጸር ነው። መነጸራችሁ እንግዲህ ላወልቅላችሁ አልችልም። you ሁሉም ሰው የየራሱ መነጸር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ፣ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉ ላይ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ፣ ምናምን እምቢ እያልኩኝ ሙሉበት ነው ኖኖ እያልኩኝ ማለት ነው ቢካዝ በጣም ከመብዛቱ የተነሳ ኤንድ ቱኤፍ ቱኤፍ ሪል ስቴት ነው ፕሮፐርቲ የሰጣችሁት የአስር ሚሊየን እንትን ቪዲዮ ለቃችሁ ነበር። አዶና ይፈልከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች፣ በጣም ብዙ እርዳታ ድርጅቶች፣ በጣም በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሶ አሁን ወደዛ ታላቁ ሩጫ ሲመጣ እኔ አንደኛ ነገር እንደ ኖርማል ሰው ዩ ኖ ኢንጆይ ማድረግ አይሚን በጣም ደስተኛ ነኝ። ሰዎች መጥቶ ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም። በእርግጠኝነት ገባችሁ አይደል? ላይቭ ገብታችሁ ቼክ አድርጉ። አይ ዋዝ ሃፒ አይ ዋዝ ቬሪ ሃፒ። ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ፣ መጫወት ፈልጋለሁ፣ ገባችሁ፣ መሮጥ ፈልጋለሁ። ምናምን ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረርና ምንም ወይም አስባችሁት ነው እኔ ግን ጋይዝ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ፣ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት፣ እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው። እኔ ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶና ይመጣሉ። እኔም በፍቅር ነው ማስተናግዳቸው ነው። ሶስት ሰው አራት ሰው አምስት ሰው አስር ሰው ማስተናገድ እችላለሁ፣ ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባቸው። አሁን ያለሁበት ደረጃ ነው እንግዲህ። ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ፣ እውነታ ይሄ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረ ስላሴ የታላቁ ሩጫ አዘጋጅ ማለት ነው። ለምን እነሱ ሴኩሪቲ ሳይዙ ለምን አንተ የያዝክ ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም፣ አውጡኝ አልኳችሁ፣ አትሰሙኝም። እኔ መወዳደር አልፈልግም፣ ተውኝ አይ ዶንት ኬር። ግን ኤኒዌይስ የክቡር ኃይለ ገብረ ስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዚያ ረዋጮች ወይ አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው የሚያዙ አይደለም፣ ገባቸው። ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ። እና ለሴፍቲም አይ ቲንክ ይህ ማድረግ አለብኝ። እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ ኦኬ በስነ ስርዓት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሶስተኛ ነገር ደግሞ የምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ። ኦፍኮርስ ግን ደግሞ በአንድ ሲሆን ምን ሆናለሁ? እኔ አቅሙ አጣለሁ ማለት ነው። ገባቸው አለ አቅሙ ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው። ነው እናቴ ያለችኝ እሱ ነው። አባቴ ያለኝ እሱ ነው። አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድነው መሰላቸው? አንደኛ እንከናችሁ ለማውጣት የሚጠብቁ ማዕት ሰዎች አሉ። ይህ ነው እናንተ ደግሞ እናንተ ሰዎች አታስፈሩኝም፣ ልንገራችሁ፣ በምንም ተአምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ፣ በዚህ ያደረገ ተወዳደረ፣ ያ ሳይዝ፣ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ። ደግሞ ተራ ቲክቶከር ላይ አውጡኝ። ከዛ ሁሉ ነገር እኔ አዶናይ ነኝ። ኦኬ፣ ቲክቶከር ነኝ፣ ስም ስጡኝ ከፈለጋችሁ። ዩቱበር፣ ዩቱበር ነኝ፣ ስም ስጡኝ። የፈለጋችሁ ስም ማውጣት ትችላላችሁ፣ ግን ጋይስ እኔ እያደረኩት ያለሁት የሚጠቅመኝ ነገር ነውና፣ ልብ ብላችሁ ብታስተው። ጋርዶች ይዞ ገባ በሚል የተለያዩ መነጋገሪያ ርዕስ ሆኖ ነበረ። እንግዲህ ጋርድ ይዞ መግባቱ እኔ ብዙም አልገረመኝም፣ ምክንያቱም አዱናይ ጥሩ ተጽእኖ እየፈጠሩ ካሉ ቲክቶከሮች መካከል ልንጠቅሶ እንችላለን። በዚህም ደግሞ ብዙ ሰዎች ይፈልጉታል፣ ብዙ ሰዎች አብሮት መሆን ይፈልጋሉ። ከዚህ አንፃር ብናስበው የተሻለ ነው ብዬ ያስባለሁኝ። እንግዲህ ሁላችሁም የምትረዱታላችሁ ብዬ ተስፋ አደርጋለሁ። ሌሎች ጉዳዮች አሉ፣ አብራችሁ ይቆዩ። አንድ ሰው 50 ዓመት ሙሉ ያገለገለበት እንዴት በባዶ እጅ አጨብጭቦ ይገባል? ማይክል ጃክሰን እኮ ሞቶ እኮ ለቤተሰቦች ሚሊዮን ዶላር ያስገባል በየ አመት ጀግና ያላከበረች አገር ማህፀኑ በኢትዮጵያ አርቱ ላይ የራሳቸውን አስተዋጽኦ ሲያደርጉ የኮረሙ አባት ናቸው። ነገር ግን አሁን በብዙ ችግርና አጉስቁለና ያሉት እና ሰሞኑን ታክሲ ሲጋፉ የሚያሳየው ቪዲዮ ብዙዎች ጋር ደርሰው የመቶ ብር ቻሌንጅ እንጀምርላቸው የሃምሳ ብር ቻሌንጅ እንጀምርላቸው ያሉ አሉ። ይህን በቅንነት ለምታደርጉ ሰዎች አክብሮት አለኝ። ለናንተ ምስጋና አፈልጋለሁ። ነገር ግን የአገሪቱ ችግር በዚህ መልኩ አይፈታም። ቤተሰቦቻችንን ማክበር እንጀመር። ሀምሳ ብር ሀያ ብር ሰላሳና አርባ ብር በመስጦት በመጽወት የምንቀይረው ታሪክና ማንነት የለም። እንደምታስታውሱት የዛሬ ሳምንት ፍቅር አዲስ ነጋ ጥበብ ሰይፉ ሾው ላይ ቀርባ በተናጎረች ንክክር ሲምፕሶም ላይ የሙዚቃን ሰላሳ ሰኮንድ ተጠቅመው ገንዘቧ ነው እውቀቷ ነው ጥቅማ ነው ክብሯ ነው ግድ ነው ብለው አሜሪካኖቹ አፈላልገው ያለችበት ድረስ አፈላልገው ካሽ ዶላሩ ነው የሰጡት። ሰላሳ ሰኮንድ፣ አንድ ሰው ሀምሳ ዓመት ሙሉ ያገለገሉበት እንዴት በባዶ እጁ አጨብጭበው ይገባል? ማይክል ጃክሰን እኮ ሞቶ እኮ ለቤተሰቦች ሚሊዮን ዶላር ያስገባል በየ ዓመቱ ኢትዮጵያ ውስጥ ግን በህይወት ሆነ እናጣባት ወንድ ምህትን ልጆችን መርዳት አትችልም። ለኢትዮጵያ አንድነቱ ደማቸውን ያፈሳሱ ሰዎች ጀግኖቻችን ለመሆኑ የት ነው ያሉት? እየለመሆኑ እኮ ነው ጎዳና ተዳዳሪ ርጭከ ናቸው። በደርግ ዘመነ መንግስት የነበሩ ጀኔራሎች፣ ኮሎኔሎች፣ መቶ አለቀች፣ ሻለቀች እጅ የተቆረጠ አይኔ የተቆረጠ አኮ ፎክቶ ተርቦ ተጠምቶ ልጆችን ሜዳ በትኖ ሞቷል። ከዛ ኢትዮጵያ ደግሞ እጆችን ዘርጉት። አረ ጀግና ያለ ኬት ይወጣል? ጀግና በየትኛው ማህፀን ይወለዳል? ጀግና ጀግኖችን ማክበር አለበት። በጥበቡ ዓለም፣ በህክምናው፣ በመንፈሳዊ፣ በተለያየ እውቀቱ፣ በቴክኖሎጂ፣ በስፖርቱ ትልልቅ አስተዋጽኦ ለሀገር ያደረጉ ሰዎቻችን፣ ጀግኖቻችን ልናከብር ይገባል። መጠቆሚያ አይደለም። እኔ የሆነ በግሌ አውቃቸው ብዙ ሰዎች አሉ። እኔ እነሱን መጠቀሚያ ማድረግ አልፈልግም። የጉርግሬ ማድመቂያ። እስቲ ዛሬ ጫማ ልግዛለት፣ እስቲ ዛሬ ሱሪ ልግዛለት፣ እስቲ ዛሬ አብረን እንዋል። እሱ እኔ እንዳልኳቸው በፈለጋችሁት ጎዳና መፍሰስ ትችላላቸው ስንኩነኝ እንገናኛለን። እየከፈለ ያለውን ዋጋ የማያውቅ የተደናቆረ ስለወዛ ብዙም እዛ ላይ ዱርቶ እንትን ማለት አልፈልግም። ጀግና ያላከበረች ሀገር ማህፀኗ ይደርቃል። ለምን ሌላ ሰው ጀግና ይሆነ? አንድ ሰው በሙስና የሚያልፍለት ከሆነ፣ በወንበድና የሚያልፍለት ከሆነ፣ በዘረፋ የሚያልፍለት ከሆነ፣ በጀግንነቱ ተዋርዶ ተገፍተው ተንቆ የሚቀር ከሆነ ለምንድን ነው ጀግና መሆን? አንድ ሚሊዮን ጊዜ ፈሪና ፋራ በሆን ይሻለኛል። ነፃነት ወርቅነህ ለጠየቃቸው ጥያቄ እነዚህ ህፃናት የመለሱትን መልስ እስቲ እንዲያዳምጡ፣ እኔ በጣም ስላዘንኩበት። ሽሜሮ እርሶ ለፊት መሆን ማትፈልጊ ምንድን ነው? አስተማሪ መሆን ማትፈልጊው ነገር መምህር መሆን አትፈልጊው? እንግዲህ እንደሰማችሁት ነው። ለወደፊት መሆን ማትፈልጉት ነገር ምንድን ነው ብሎ ሲጠይቃቸው ህፃናቱ የመለሱት ምን ብለው ነው? መምህር ወይንም አስተማሪ መሆን አንፈልግም አሉ። የህፃናቱን መልስ እንዲሁ ከላይ ከላይ ሳይሆን ጠለቅ ብለን ካየን እጅግ በጣም የሚያሳዝን መልስ ነው። በመጀመሪያ የመምህርነት ሞያ በራሱ ምን አይነት ክብር አለው? ይህ ጥቅማጥቅሙን ምናምን ተውና በራሱ መውያው በራሱ ማለት ነው ከሚሰጠው አገልግሎት አንፃር ምን አይነት ክብር አለው የሚለውን እንመልከት። መምህር የሚቀርጸው የሰውን ልጅ ነው። ነገ ሀገርን የሚረከብ ሀገርን ነው የሚቀርጸው። ዛሬ ጠቅላይ ሚኒስተር ሆነው ሀገር የሚመሩ፣ ዛሬ ዶክተር ሆነው ሰውን የሚያክሙ፣ ዛሬ ኢንጂነር ሆነው ፎቅ የሚሰሩ፣ ከተማ የሚገነቡ፣ ዛሬ ጠበቃና ዳኛ ሆነው የሚፈርዱ፣ ለህግ የሚሟገቱ፣ ብቻ እነዚህና መሰሎቻቸው ከራሳቸው አልፈው እንደ ሀገር ተጽዕኖ እንዲፈጥሩ ትልቁ ምክንያት መምህር ነው። ለዛሬ ጠቅላይ ሚኒስተርነታቸው ለዛሬ ዶክተርነታቸው ለዛሬ ኢንጂነርነታቸው ትልቁ መሰረት ትላንትና ሃሁ ብሎ ኤቢሲዲ ብሎ አንድ ሁለት ሦስት ብሎ ፊደል ያስቆጠራቸው ያ መምህር ነው። ስለዚህ የመምህርነት ሙያ የተከበረ ነው፣ ጥያቄ የሌለው እጅግ በጣም የተከበረ ሙያ ነው። ታዲያ በዚህ ልክ ምንም ማያውቁ ሕፃናት ሳይቀር መሆን አንፈልግም ብለው በዚህ ልክ እንዲንቁት ያደረገው ነገር ምንድነው ካላችሁ እንደ ሀገር መምህር ከሚያበረክተው አስተዋጽኦ አንፃር ክብሩን በማይመጥን መልኩ የሚሰጠው የወረደ ክብር ነው። በዚህ ልክ ሕፃናት እንኳን መሆን አንፈልግም ብለው እስኪናገሩ ድረስ ያደረሰው። እስቲ በእናንተ አስተሳሰብ ለሀገር ከሚያበረክተው አስተዋጽኦ አንጻር የሚገባውን ክብር አላገኝም ብላችሁ የምታስቡት ሙያ ምን አይነት ሙያ ነው? ኮሜንት ላይ አስቀምጡ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ይችን ደግ ሴት ፖሊስ አስታወሳችኋት? ዋና ሳጅን ነይማ ጀማል ትባላለች። ጥቅምት 29 በረሃብና በሞት እንዲሁም በሕይወት መካከል የነበረውን የተጣለ ሕፃን ጡቷን በማጥባት ነፍስ የዘራችበት ፖሊስ ነበረች። እኔም አመስግኛት እናንተንም አመስግኑ ብዬ ቪዲዮ መስራት ይታወሳል። ዛሬ ደግሞ የተሰማው ዜና ከፖሊስ ተቋሙ ሶስት የደሞዝ እርከንና ከስንቄ ባንክ የ50 ሺህ ብር ሽልማት ተበረከተላት። እንዴት ደስ ይላል። ሰው የዘራውን ያንኑ መልሶ ያጭዳል። መልካም የሰራ ሰው መልካም ነገር ማግኘቱ አይቀርም። በአንጻሩ ደግሞ መጥፎ ነገር የሰራ ሰው መጥፎ ነገር ቢቆይም ማግኘቱ አይቀርምና ይህቺ ሴት 15 ቀን ባልሞላ ጊዜ ውስጥ የፖሊስ ተቋሙና ሲንቄ ባንክ አመስግኗት ይህንን የክብር ሽልማት ሰጥቷታል። ሽልማቱ ቢያንስባት እንጂ አይበዛባትም። ከሽልማቱም በላይ ደግሞ የምታገኘው የህሊና እርካታ ለሰዎች መልካም ነገር ማድረግ ምን ያክል ዋጋ ሊያስገኝ እንደሚችል አስተምረናለችና፣ ዋና ሳጅን የማ ጀማል እንኳን ደስ አለሽ ለማለት እፈልጋለሁ። እኛም መልካም ነገር መስራትን ከእሷ እንድንመራ ደላላለሁኝ። እስቲ ሁላችንም እኔ ማጀማለን እንኳን ደስ አለሽ ብለን እንመርቃት፣ እናክብራት። ሀሳቡን ከወደዳችሁት ኮመንሴሽን ሊያስቀምጡልኝ መሰግናሉ። እውነትም ኢትዮጵያ ሀገራችን ናት ወይስ ተሰደን መተን ነው? ይሄ የሁሉም ወጣት እውነት ለመናገር ጥያቄ ነው። በአቀው መልስልህ ነበረ። እውነት ለመናገር በጣም ብዙ ኮመንቶች፣ በውስጥ ራሱ በጣም ብዙ ማስፈራራት ምናምናምን እየደረሰኝ ነው። የጠየቅኩት እኮ ጥያቄ ነው። ወገን ጥያቄ ነው። እና ደግሞ ስለ ወጣቱ አስቡ ነው ያልኩት። ምክንያቱም አሁን ያለው ወጣት ገመድ ይሻለኛል፣ ማላት አይን ይሻለኛል፣ ዘራ ይሻለኛል ምናምን እያለ ማለት እያማረጠ ነው ያለው። ምክንያቱም መስራት ስላልቻለ አሁን የኛ ጥያቄ እውነት ለመናገር አላውቅም። በዚህ ልክ እኔ አላቅም። ብቻ የሆነ ነገር ለመጠየቅ እንኳን በጣም ምን ያህል ሰቀቀን ውስጥ እንዳለ ነው አሁን ልንረዳ የሚገባው። እና ደግሞ የመጀመሪያው ቪዲዮ ምን ያህል ሰው ችግሩን እንዳወጣለት ማለት ችግሩን እንዳወራሁለት ነው ያው እግዚአብሔር። እንደዚህ ይሆናል ብዬ አስቤ አይደለም ያንን ቪዲዮ ፖስት ያደረኩት ግን ዝም ብዬ የሆነ ሰዓት ላይ እኔ ያጣሁትን ገንዘብ ሳስበው በጣም ያበሳጨኛል። ምክንያቱም ሀይ ባይሆን የመጣው ግብር 2018 ያንን ቤት ሳልዘጋ በስርዓት መቀጠል እችል ነበረ። ግን ደግሞ አልቻልኩም፣ በቃ በምን ምክንያት? በግብሩ ምክንያት። ሁለተኛ ነገር ደግሞ ምንድነው ሰው ግንዛቤ የለውም? አሁን ለምሳሌ ገቢዎች ስንሄድ ምን ይዘን ምን አድርገን ምን አስተካክለን አመቱን ሙሉ ምን ማድረግ እንዳለብን ራሱ አናቅም። ለምን ስለ ገቢ ማለት ስለ ግብር ስለ ታክስ ህዝቡ ምንም አይነት እውቀት የለውም። መንግስት ደግሞ በቻለው አቅም መጀመሪያ ሲስተም ውስጥ ከማስገባት በፊት ማድረግ ያለበት ነገር ምንድን ነው? ለሰው ግንዛቤ መስጠት ነው። እንደዚህ አድርጉ፣ ቀጣይ እንደዚህ ይሆናል። ለምሳሌ አሁን ዋና ማይችል ልጅ ወይ ደግሞ ዋና ማይችል ሰው ዝም ብለን ባህር መሀሉ ላይ ወስደን ብንገፈትረው መጨረሻው ሞት ነው። የእኛም ሀገር ደግሞ ሁኔታ አሁን የታክስ የግብሩ ምናምን፣ እኛ ግብር አንከፍልም አላልንም። የሆነው ምንድን ነው? ምንም በማናውቀው ሲስተም ውስጥ ተዘፍቀናል። በቃ ተወርውረናል፣ ገብተናል። ከዛ የከሰረው ከስሮ ይወጣል። ከዛ በኋላ ስራው የሚሆነው ምንድነው? በየጥጋጥጉ ድድ ማስጣት፣ በቃ ሱሰኛ መሆን፣ ጌም ምንድነው? ቁማር መጫወት ምናምን ምናምን ብዙ ነገሮች ማለት በቃ፣ ወጣቱ እንደዛ ነው። ቁማር ስንል ደግሞ ወደ ቢንጎ እንዳትመጡ፣ ቢንጎም ቀርቷል፣ እንኳን ደስ ያላችሁ። እና ምን ልላችሁ ፈልጌ ነው ባጭሩ፣ ለወጣቱ አስቡ ነው። ቻይንኛው በቃ እኔ አታንበቅበቁኝ፣ በውስጥ እየመጣችሁ ወጣቱን አሰልጥኑት ስጡት። ጀግና ወጣት ነው አሁን ላይ ያለው መስራት የሚፈልግ፣ ከማንም ሰው ማንም ሰው ላይ መጦር የሚፈልግ ሰው የለም። ሴት እንኳን ሆና ሁለት ሶስት ልጆችን ይዛ ምናምን ነገር በቃ ይሄ ጀግና ሆኖ ምናምን ነው መኖር የምንፈልገው፣ ከራሳችን ነው ማግኘት የምንፈልገው ምናምን እና በጣም መልፋት የሚፈልግ ወጣት ነው ያለው። ይሄንን ወጣት ለምን ትገሎታላችሁ ነው። ትንንሽ ቢዝነስ የሚሰሩ ሰዎች ያን ያህል ጫና ባታደርጉባቸው፣ ስራቸው ማለት ስራቸውን ሄዳችሁ ብታዩ ብታበረታቷቸው በጣም ማለት ብዙ ነገሮች እኮ እናያለን እኮ ማለት እኔ አላቅም ብቻ ለመናገር፣ ግን ይህንን ወጣት ነው መያዝ ያለባቸው። ብሶተኛ ነው፣ እንዲህ ከፍቶናል። እውነቴን ነው፣ መሰደድ እንፈልጋለን፣ ግን ገንዘብ የለንም። በዚህ ላይ አማራጩ መንገዱም የለም ምናምን በቃ በጣም ያስጠላል። ድሮ እኮ የሆነ ሀገር፣ እንኳን ዝም ብለን ብር ብለን እኮ አርባ ሀገር እንሄድ ነበር። አሁን ላይ እሱም ነገር ከብዷል። በዚህ ላይ ደግሞ አብዛኞቻችን ልጆች አሉን እንዴ፣ ነው ወይስ ልጆቻችንን ይዘን ይሄ ሁለት ሕፃን ልጅ ይዞ በሊቢያ እንደሄደው ሰውዬ እንሰደድ ወይ እንዴ? በቃ ግራ አታጋቡን ነው የኛ ጥያቄ የወጣቱ ጥያቄ ይሄ ነው በጀመርነው ስራ አበረታቱን ወሽመጥ ወሽመጣችን እያላችሁ አትጣሉን እና ደግሞ በሥርዓት በቃ በሥርዓት አስረዱን ገቢዎች ሲከሄድ ምን ይዘን መምጣት እንዳለብን 30 ሺህ ፎሎወር ባለው የገቢዎች የቴሌግራም ቻናል ወይ መቶ ሺህ ባለው ምናምን ብትለቁ 120 ሚሊዮን ህዝብ ነው ያለው ከዛ ውስጥ ደግሞ ግማሽ ለግማሽ የራሱ ቢዝነስ ያለው ሰው ሊሆን ይችላል ቻናሉን የማያውቀው ሰው ሊሆን ይችላል ምናልባት የሚመጣው እዛ ጋር እና በትክክል እንኳን ሂሳብ መዝገብ ያዙ ምናምን ብሎ እንኳን የሚያስረዳ ሰው የለም ይሄን ያህል መቷል ከፍለህ ሌላ ቅሬታ ክፍል እሱ ራሱ ይፈልጋል ትላንት ነግሬያቸዋለሁ በዚህ ጉዳይ ላይ እና ያለች ሀገር ናት አዎ በቃ በዚህ ልክ በዚህ አሁን በኮሊደር ልማቱ ልክ ባለ ሀብቶች ደግሞ ለታናናሾቻቸው አስተምሩ ነት እናንተ ሀብታም ሆናችሁ አልጨረሳችሁም እኛ ከኋላችሁ ተከትለን ሀብታም ብንሆን ምናችሁም አይጎልባችሁም ችግር የለውም ሀገሪቷ ብዙ ሀብታም ነው የሚኖራት እና ቢያንስ እስኪ አሳዩን መንገዱን ምሩን እንዴ እኛማ ምን ምን ሄድበት መንገድ በሙሉ ከፊት ለፊቱ ገደል እየሆነ ተቸገረናል። ስማርት ስልክ ያላቸው ሰዎች ሁሉ ተጠንቀቁ። ጎግል ማስጠንቀቂያን አውጥቷል። ስልካችሁ ላይ ያሉ ፋይሎች እንዳትዘረፉ፣ በተጨማሪም እንግዲህ ገንዘባችሁ እንዳታጡ ብሎ የጎግል የማስጠንቀቂያ መልእክት አስተላልፏል። ስለዚህ መስማት ያለባችሁ ነገር ነው። ስሙኝ። ጎግልም እንደተናገረው ከሆነ በአሁኑ ሰዓት ቪፒኤን የሚጠቀሙ ሰዎች እጅግ በጣም በዝተዋል። ለዚህም ምክንያት አድርጎ ያስቀመጠው እንግዲህ በተለያዩ ሀገራት የሚገኙ የኮር ዌብሳይቶች ያው ታውቃላችሁ ምን እንደሆነ እነሱ ባን ስለተደረ፣ በዚህ ሳምንት ብቻ እጅግ በጣም ብዛት ያላቸው ሰዎች ቪፒኤን እያወረዱና እየጠቀሙ ነው። በአሁኑ ሰዓት ቪፒኤን የሚጠቀሙ ሰዎች በመቶ ሚሊዮኖች እየጨመሩ ነው ብሏል። ታዲያ ጎግልም እንደተናገረው ችግሩ የሚከሰተው እዚህ ጋር ነው። ቪፒኖች እውነተኛ ቪፒኖችን ቢኖሩ፣ ነገር ግን ሀከሮች የተለያዩ ቪፒኖችን በማስመሰል እየሰሩ የራሳቸውን ቪፒን እየሰሩ ይገኛሉ። በዚህ መንገድ ብዙ ሰዎች እያወረዷቸው ነው። ከዛ ጋር ስለሚመሳሰሉ እነዚህ ቪፒኖች በሀከሮች ሆነ ተብሎ የተሰሩ ናቸው። ቪፒኖችን ማውርዳችሁ በስልካችሁ ላይ ስታስቀመጧቸውና አስጠቀሙባቸው የተለያዩ መረጃዎቻችሁ ማለትም በስልካችሁ ላይ የሚገኙትን መረጃዎችን፣ ፎቶዎችን፣ ቪዲዮዎችን እንዲሁም የተለያዩ ፋይናንሻል ስቴትመንቶችን እንዲሁም የባንክ ኢንፎርሜሽናችሁን ይዘርፏቸዋል። ሳታውቁትም ስልካችሁን እንደናንተ አድርገው እንዲጠቀሙ ተሽከርካሪ እየሰጣቸው ነውና ተጠንቀቁ። እውነተኛውን ከውሽተኛው መለየት አለባችሁ ብሏል። እውነተኛው VPN ተመሳስሎ ከተሰራው VPN ጋር የምትለዩበት መንገድ ደግሞ ተመሳስሎ የተሰራው VPN ስጭኗቸው የተለያዩ ፍቃዶችን ከእናንተ ይጠይቃል። ይህም ማለት ደግሞ ጋለሪያችሁና የተለያዩ ኢንፎርሜሽናችሁን አክሰስ እንዲያደርጉ ፍቃድ ይጠይቃቸዋል። እናንተም አክሰሱን ስትሰጣቸው እንግዲህ ስልካችሁን መጠቀም ይጀምራሉ እንደናንተ ሆኖ ማለት ነው። ነገር ግን እውነተኛው VPN እንደዚህ አይነት አክሰስ የማይጠይቅ VPN ነው ብሏል። እናም ተመሳስሎ በተሰራው VPN እንዳትታለሉ ተጠንቀቁ። በዚህ ምክንያት ብዙ ሰዎች ያፈሩት ጥሪት የተሰረቀባቸው ይገኛል። በተጨማሪ መንገድ ሚስጥራቸው እየተጋለጠና እየወጣባቸው ይገኛል፣ የራሳቸው ሚስጥር የሆነና በስልካቸው የያዙት። ስለዚህ አስቀድማችሁ ተጠንቀቁ። እንደዚህ አይነት VPN ኖችን አጠቀሙ ብሎ እንግዲህ Google ሪኮመንድ አድርጓል፣ አስጠንቅቋል ማለት ነው። ብሩክ ነኝ፣ መልካም ቀን ይውላችሁ። እንደዚህ አይነት ኢንፎርሜሽን ደርሳችሁ ፎሎ ላይክ ማድረግ እንዳትረሱ መልካም ቀን ይውላችሁ።